ሀገር ውስጥ ጉዳዮች ስንጀምር ተማሪዎች የላቀ ውጤት እንዲያስመዘግቡ በትምህርት ቤቶች ተግባራዊ የተደረገው የኢንስፔክሽን ሞዴል ውጤታማ እየሆነ መምጣቱን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ገልጸዋል። ለትምህርት ቤቶች የእውቅናና ፍቃድ ዕድሳት ለመስጠት በምዘና ወቅት በተገኘው ውጤት ዙሪያ ከባለድርሻ አካላት ጋር ውይይት በትላንትና ዕለት ተካሂደዋል። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን በ2017 በጀት ዓመት የአጠቃላይ ትምህርት መደበኛ ኢንስፔክሽን ትንተና ሰነድ እና የተቋማት እውቅና ፍቃድ እድሳት ትንተና ሰነድ ላይ ከባለድርሻ አካላት ጋር በአድዋ መታሰቢያ አዳራሽ ውይይት አድርጓል። የባለስልጣኑ ዋና ስራ አስኪያጅ ኢዘዲን ሙስባህ ደረጃቸውን የጠበቁ ትምህርት ቤቶች በእውቀት በክህሎት በስነ ምግባር የታነጹ እንዲሆኑ ዘርፈ ብዙ ስራዎች እየተሰሩ መሆኑን ገልጸዋል። ከእነዚህም መካከል ባለስልጣኑ ትምህርት ቤቶች ላይ በየጊዜው የሚያደርገው የምርመራ ስራ አንዱ ሲሆን ተማሪዎች የላቀ ውጤት እንዲያስመዘግቡ የተለያዩ የኢንስፔክሽን ሞዴሎችን ተግባራዊ መደረጉን ነው ያስታወሱት። ይህም ደግሞ ለተሻለ ዜጋ ለማፍራት አስፈላጊ መሆኑን ጠቁመው አላማውም ትምህርት ቤቶች ብቁ የሰው ኃይል እንዲያፈሩ ለማድረግ ነው ብለዋል። ባለፉት ሶስት ወራት የተሰበሰበው ገቢ 323 ቢሊየን ብር ደርሷል ሲሉ የፕላንና ልማት ሚኒስትር ፍጹም አሰፋ ገልጸዋል። ሚኒስትሯ የ2018 የመጀመሪያ 100 ቀናት አፈጻጸምን አስመልክተው ባቀረቡት ሪፖርት በሩብ ዓመቱ ከተለያዩ ዘርፎች ገቢን ለመሰብሰብ በትኩረት መሰራቱን አመልክተዋል። በዚህ መሰረትም ባለፉት ሶስት ወራት የተሰበሰበው የፌዴራል መንግሥት ገቢ 323 ቢሊየን ብር ደርሷል ነው ያሉት። ይህም አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ112 በመቶ ጭማሪ ያለው ሲሆን በወቅቱም የተሰበሰበው ገቢ 152 ቢሊየን ብር እንደነበር አስታውሰዋል። ባለፉት ሶስት ወራት ከወርቅ 1.2 ቢሊየን ዶላር መገኘቱን ጠቅሰው ከቡና ደግሞ 763 ሚሊየን ዶላር ገቢ ተገኝቷል ነው ያሉት። የሐዋላ ፍሰት 2.3 ቢሊዮን ዶላር የደረሰ ሲሆን የውጭ ቀጥተኛ ኢንቨስትመንት ደግሞ 961 ሚሊዮን ዶላር ሆኖ ተመዝግቧል ብለዋል ሚኒስትሯ። አጠቃላይ ተቀማጭ ሀብትም 3.73 ትሪሊዮን ብር መድረሱን ገልጸው ለዘርፎች የሚሰጠው የብድር መጠን ከዚህ ቀደም ባልተለመደ ሁኔታ እያደገ መምጣቱንም ጠቅሰዋል። በሶስት ከተሞች አስር የአየር ብክለትን የሚቆጣጠሩና የአየር ሁኔታና ጸባይ መረጃን የሚጠቁሙ ዘመናዊ ጣቢያዎች እየተገነቡ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በሜትሮሎጂ ኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት ከሆነ የአዲስ አበባ ከተማን ጨምሮ በሶስት ከተሞች አስር የአየር ብክለት መቆጣጠሪያ ጣቢያዎችን ለመትከል እየተሰራ ነው። የሚገነቡት የአየር ብክለት መቆጣጠሪያ ጣቢያዎችም ቅድመ ማስጠንቀቂያዎችን በሚዘጋጁ ጊዜ ከተለያዩ ቦታዎች መረጃዎችን የሚሰበስቡ ነው ናቸው ብለዋል። አየር ንብረት ሁኔታን ለመተንበይ ኢንስቲትዩቱ የተለያዩ ዘመናዊ የሜቴዎሮሎጂ መሰረተ ልማቶችን በተለያዩ የሀገሪቱ አካባቢዎች እያቋቋመ ይገኛል ሲሉ ተናግረዋል። በሻውራ፣ በእነዋይ፣ በመኮና በደንቢያ አራት ራዳሮች መተከላቸውን ጠቅሰው ሻውራና ነዋሪ ላይ የተተከሉት ራዳሮች መረጃዎችን እየሰጡ ይገኛሉ ሲሉ ገልጸዋል። በመኮና ደንቦያ ያሉትም በተከላ ሂደት ላይ እንዳሉ አብራርተዋል። እያንዳንዱ ራዳር 250 ኪሎሜትር ራዲየስ የሚሸፍን መሆኑን ጠቅሰው ራዳሮቹ በየአካባቢያቸው ያለውን የአየር ሁኔታና ጸባይ እንዲሁም የሚኖሩ አስጊ የአየር ሁኔታዎችን በተመለከተ ታማኝ መረጃ የሚሰጡና ቅድመ ማስጠንቀቂያዎችን ለመናገር የሚያስችሉ ናቸው ብለዋል። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሀዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ ተገልጿል። ጥናቱ አራት ዓመታት የፈጀ መሆኑን በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2.17 ሚሊየን ዶላር በላይ ድጋፍ ወጪ መፍጀቱና እንዲሁም ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን ነው የኢትዮጵያ ምድር ባቡር ኮርፖሬሽን የገለጸው። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ፣ ወልዲያ፣ አራገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ፣ ሀያ በኩል አልፎ ፖርት ሱዳን የሚደርስ መሆኑንና የፕሮጀክቱን ቴክኒካዊ፣ ኢኮኖሚካዊ፣ ፋይናንሻል አካባቢያዊና ማህበራዊ አዋጭነት የሚዳስስ እንደሆነ ተገልጿል። ኮርፖሬሽኑ ሰሞኑን ከባለድርሻ አካላት ጋር ባደረገው የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ የተደረገ ሰነድ ፕሮጀክቱን ለሁለቱም ሀገሮች የተቀናጀ ኢኮኖሚያዊና ማህበራዊ ልማት ወሳኝ ነው ሲል የገለጸው ሲሆን ጥናቱ መጠናቀቁና ለዝርዝር የዲዛይን ስራዎችና ለግንባታ ዝግጁ መሆኑን ያብራራል ። ይህ ፕሮጀክት ከኢትዮጵያ ከ10 ዓመት የእድገት እቅድ ጋር የሱዳን 25 ዓመታዊ ብሔራዊ የእድገት ስትራቴጂ እንደዚሁም የአፍሪካ ህብረት 226 አጀንደር ጋር አጀንዳ ጋር ተያይዞ የተዘጋጀ መሆኑን አስመልክቶም ባንኩ ይፋ ባደረገው ሰነድ ላይ አብራርቷል። የኢትዮጵያ የምድር ባቡር ኮርፖሬሽን ቀጣይ እርምጃዎች የፋይናንስ ምንጮችን ማፈላለግ ና የዲዛይን ስራዎችን መፈለግ ነው ብለዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ከ30 ሚሊዮን በላይ ሱዳናውያን አስቸኳይ ሰብዊ ድጋፍ እንደሚያስፈልጋቸው የተባበሩት አገሮች አስታወቀም። በእርስ በርስ ጦርነት እየታመሰች የምትገኘው ሱዳን 30 ሚሊየን ዜጎቿ አስቸኳይ ጊዜ ሰብዊ ድጋፍ የሚያስፈልጋቸው መሆናቸውን የተባበሩት አገሮች ወይም ዩኤን አራት ኤጀንሲዎች ማመላከታቸው ተገልጸዋል። በተቋሙ የስደተኞች ኤጀንሲ ዩኤንኤችሲአር፣ አለም አቀፉ የፍልሰተኞች ድርጅት አይኦኤም፣ የህጻናት አድን ድርጅቱ ዩኒሴፍ ና የዓለም የምግብ ድርጅት ፕሮግራም ደብልዩኤፍፒ ትላንትና በጋራ በሱዳን ጉዳይ ላይ መግለጫ አውጥተዋል። አራቱ ተቋማት በመግለጫቸውም በሱዳን 30 ሚሊየን ሰዎች የአስቸኳይ ጊዜ ሰብአዊ ድጋፍ እንደሚሹ ጠቅሰው ከዚህ ውስጥም 9.6 ሚሊየን የሚሆኑት በሀገር ውስጥ የተፈናቀሉ መሆናቸውን ገልጸዋል። 15 ሚሊየን ያህሉ ደግሞ ሕጻናት መሆናቸውን ነው የጠቆሙት። በሱዳን በተከሰተው ጦርነት ጋር ተያይዞ እንደ ኮሌራ፣ ወባ የመሳሰሉ በሽታዎች እየተስፋፉ ሲሆን ንጹህ የመጠጥ ውሃ፣ የህክምና አገልግሎትና ሌሎች መሰረታዊ አገልግሎቶች በአስቸኳይ ያስፈልገዋል ብለዋል። አናዶሉ ነው የዘገበው። በመጨረሻም ሩሲያ ከአሜሪካ ጋር ተጨማሪ ንግግሮችን ለማድረግ ዝግጁ መሆኗን አስታወቀች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ለመገናኛ ብዙሃን እንዳስታወቁት ሀገራቸው በሩሲያ ዩክሬን ጦርነት ጉዳይ ተከታታይ ውይይቶችን በማካሄድ የሰላም አማራጮችን ለማየት ዝግጁ ናት። ይሁንና የሀገራቸውን የንግግር ዝግጁነት ችላ ተብሎ የሚፈጸም ማንኛውም ማዕቀብ በምላሹ በዓለም ኢኮኖሚ ላይ የሚያስከትለው ተጽዕኖ የከፋ መሆኑን ነው ማሪያ ዛካሮቫ ያስታወቁት። ዋይት ሀውስ ፕሬዚዳንት ዶናልድ ትራምፕ ከሩሲያው አቻቸው ጋራ የሚያደርጉት ውይይት መሰረዙን ማስታወቃቸው ይታወሳል። ቢቢሲ ነው የዘገበው። የአለም ባንክ ለዩጋንዳ የ2 ቢሊዮን ዶላር ድጋፍ ሊያደርግ መሆኑን አስታውቋል። የሀገሪቱ የፋይናንስ ሚኒስቴር ዋና ጸሐፊ ራማታን ጉቢ ለሀገር ውስጥ መገናኛ ብዙሀን እንደተናገሩት ከሆነ በከፍተኛ የቴክኒክ ቡድን ሲመራ የነበረው ድርድር በስኬት ተጠናቋል። ድጋፉ ለመንገድ ኃይል፣ መሰረተ ልማት እንዲሁም ለተለያዩ ለትምህርት ዘርፎች እንደሚውል ነው የተገለጸው። የዓለም አቀፉ የገንዘብ ተቋም አይኤምኤፍ በዓለም ላይ በውጤታማነት በማደግ ላይ ከሚገኙ አገራት ውስጥ የኡጋንዳ ኢኮኖሚ እንደሚገኝበት ከሰሞኑ ማስታወቁ ይታወሳል። እስራኤል በይዞታዋ የሚገኘውን የዌስት ባንክን ወደ ግዛቷ ለመቀላቀል በፓርላማ ድምጽ እንዲሰጥበትና እንዲያልፍ ማድረጓን የአሜሪካው ምክትል ፕሬዚዳንት ጄምስ ዴቪድ ጄ ዴ ቫንስ ተችተዋል። ይህ ከፕሬዚዳንት ዶናልድ ትራምፕ አስተዳደር ፖሊሲዎች ጋር የሚቃረን ነው ሲልም ተናግረዋል። ረቡዕ ዕለት የእስራኤል ፓርላማ ዌስት ባንክን ለመቀላቀል የቀረበውን ሐሳብ ተወያይቶ በአብዛኛው የፓርላማው አባላት ድጋፍ በማግኘት ሀሳቡ ማለፉ ተዘግቧል። እስራኤል በሰፈራ ዜጎቿን በብዛት ያሰብርልኛል ያለችው የዌስት ባንክ ግዛት ወደ ራሷ በማካተት ሕጋዊ ለማድረግ የሄደችበት መንገድ እንደ ኳታር፣ ግብጽና ሳውዲ አረቢያ ያሉ አገሮች ተችተዋል። ዓለም አቀፍ ሕግን መጣስ ነው ብለዋል። የአሜሪካው ምክትል ፕሬዚዳንት ቫንስም የእስራኤል ፓርላማ ውሳኔን በመንግስታቸው በኩል ተቀባይነት የሌለው መሆኑን በአጽንኦት ተናግረዋል። ሽልማቶችን ያካተተ ምርጥ ሎተሪ ነው። ከእርስዎ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚያዙ ደንበኞች ደግሞ የተሻለ እድል ይኖራቸዋል። በራይድ መሄድ ሎተሪ መቁረጥ ነው። ከወራት በኋላ በሚደረገው የጣ ማውጣት ስነ ስርዓት የቤት ባለቤት ይሆናሉ፣ ወይም አዲስ ብራንድ የኤሌክትሪክ መኪናን ይረከባሉ። እንዲሁም ወደ ዱባይ አቅንተው የሚመለሱበትን ቲኬት ያሸንፋሉ። እያንዳንዱ የራይድ ጉዞ ሎተሪ ነው። ስለዚህ ፈጥነው የራይድ ቤተሰብ ይሆኑ የሚለውት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ማን እንደ እናት የሚለን እናት ባንክ ሌላኛው አጋራችን ነው። ሁሉንም አይነት የባንክ አገልግሎቶችን በመስጠት ላይ ይገኛል። በየጊዜውም አገልግሎቶችን ዘመናዊና ቀልጣፋ እያደረገ ደንበኞቹን ከድካም እያቀለለላቸው ነው የሚገኘው። እናት ባንክ አሁን በትምህርት ቤቶች ላይ ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን የክፍያ ስርአትን ዘርግቷል። ይህ የክፍያ ስርአት እናት መላ ወይም ዩኒካሽ ይሰኛል። የትምህርት ይህ የክፍያ ስርአት ደግሞ የተለያዩ ትምህርት ቤቶች በብዛት ከእናት ባንክ ጋር እየሰሩ ነው የሚገኘው። የእናት መላ የክፍያ ስርዓትን መጠቀም የትምህርት ቤት ክፍያን በቀላሉ ለመፈጸም ያስችላል የተማሪዎችን መረጃ ለማስተዳደር ከተማሪዎች ጋር ያለውንም ግንኙነት ለማቀላጠፍ ለማፋጠን እንደዚሁም የፋይናንስ ሪፖርትን ለማዘጋጀት ከዚህ በተጨማሪም የጉዞና የመጽሐፍ ግዢዎችን ክፍያዎችን ለመፈፀም የሚያስችል ዘመናዊ አሰራር ስርዓት ነው ዘርፈ ብዙ አገልግሎቶችን በአንድ ላይ በሚያስገኘው የእናት መላ የትምህርት ቤት ክፍያ ስርዓት ደንበኛ በመሆን የአገልግሎቱ ተጠቃሚ እንድትሆኑ እናት ባንክ ይጋብዛል ይህን ሰዓት በክብር አጋሮሮ ስፖንሰር ሆኖ ከኛ ጋር እየሰራ ስለሆነ ከልብ እናመሰግናል እናመሰግናለን ሁለቱንም አጋሮቻችን ራይድና እናት ባንክን ከልብ እናመሰግናለን።